ጤና ስጥልኝ ተመልካቾቻችን፣ እንደምን አላችሁ? ይህ ኢትዮኒስ ነው። የተቀበላችሁና የተወደዳችሁ የኢትዮኒስ ቤተሰቦች የሎዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመድ ጀምረናል። በቅድሚያ ማርሲናዎች ነግራችኋለሁ። አብራችሁ ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያረሰ መቀጠሉ ታውቋል። በሌላ በኩል በሌትራል ጀራል አስፋ ቸኮል የመራው የአገዛዝ ጦሩ የሰሜን ምስራቅ እዝ ጽንፈኛውን አሳዶ በመደምሰስ ቀጠናውን ሙሉ በሙሉ ወደ ቀደመ ሰላሙ መመለስ ይችለናል ሲል አስታውቋል። ዛሬ ዕለት በአማራ ክልል በአጠቃላይ ያለውን ሁኔታ በተመለከተ ዝርዝር ዜና አዘጋጅተናል። በዝርዝር ነው። በትግራይ ክልል የተፈጠረው ፖለቲካዊ ውጥረት ተባብሶ ቀጥሏል። በክልሉ የተፈጠረው ፖለቲካዊ ውጥረት በሁለት ተሳታፊዎች በኩል የተጠናከረ የመጣ ሲሆን የተለያዩ እንቅስቃሴዎችን ተጀምሯል። ወታደራዊ ኃይሉ አንድ ቡድንም ወደ ስልጣን ሊያመጣ የሚያደርገው እንቅስቃሴ እንዲቆም በአቶ ጌታቸው ረዳ በኩል በደብዳቤ ሲጠየቅ፣ የወታደራዊ ኃይሉ አመራሮች ደግሞ ውሳኔያችን ከመተግበር የሚያስቀርን የለም ሲሉ ተደምጧል። በዝርዝር እናያለን። ለውጥ እናመጣለን ብለን ኢትዮጵያን ወደ ነውጥ ከተትናል አሉ አቶ ገዱ አንዳርጋቸው ተናገሩ። አቶ ገዱ አንዳርጋቸው የአማራ ክልል ጦርነት የተቀሰቀሰው አማራን ለማዳከም በአገዛዙ ታቅዶ ነው በማለት በግልጽ ተናግረዋል። የቀድሞ የውጭ ጉዳይ ሚኒስትርና ና የጠቅላይ ሚኒስትሩ አማካሪ የሰሜን ኢትዮጵያ ጦርነት ማስቀረት ባለመቻላችን ከፍተኛ ሐዘን የሚሰማኝ ያሉ ሲሆን ጉዳዩን በተመለከተ አቶ ገዱ አንዳርጋቸው ከዶች ብሌ ጋር ቆይታ ያደርጉ ሲሆን በዝርዝር እንመለከታለን። በእንግሊዝና ጀርመን በኮሌራ የተያዙ ሰዎች መገኘታቸው ዓለምን እያነጋገረ ነው። ለበሽታው መከሰት ከኢትዮጵያ የሄዱ ሰዎች ቀዳሚ ተጠርጣሪ ሆኗል። እንዴት የሚለውን በዝርዝር እናያለን። በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው 180 ሰዎች ደብዛቸው ጠፋ። በደረሰው አደጋ ከ180 በላይ የሚሆኑ ሰዎች ሳይሞቱ እንዳልቀረ ሰግቷል። ይህ የተፈጠረው ከጅቡቲ ተነስተው ወደ የመን ለመሄድ በተረገ ጥረት ነው። የዝርዝር ዜናችን አካል ነው። ተመልካቾቻችን ወደ ዝርዝሩ አልፋለሁም፣ አብራችሁ ይቆዩም በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። በሌላ በኩል በሌተና ጀነራል አስፋው ቸኮል የሚመራው የአገዛዙ ጦር የሰሜን ምስራቅ ጽንፈኛውን አሳዶ በመደምሰስ ቀጠናው ሙሉ በሙሉ ወደ ቀደመ ሰላሙ መመለስ ችለናል ብሏል። የአገዛዝ ጦር በምዕራብ ጎጃም ዞን በፋኖ ቁጥጥር ስር ወደምትገኘው ቋሪት ወረዳ ለመግባት በተለያዩ አቅጣጫዎች ጥቃት መክፈቱ ተከትሎም ከባድ ውጊያ እየተደረገ እንደሚገኝ ነው የኢትዮኒስ የመረጃ ምንጮች የተናገሩት። የአገዛዙ ጦር በአዴት አቅጣጫ በብራዳማ በኩል እንዲሁም ከፍኖተ ሰላም ወደ ጅጋ በአጤ ውሃ ገነት አባ በኩል ነው ውጊያ መክፈቱ የታወቀው። ከሰሞኑ የአገዛዙ ጦር በተለይ ወደ ብራዳማ ኃይል ሲያስጠጋ እንደሰነበተ የሚገልጹት የፋኑ የመረጃ ምንጮች ወኩላቸው ለአገዛዙ የውጊያ ዝግጅት የሚመጥን ቁመና ይዘን ስንከታተል ቆይተናል ባይ ናቸው። በዚህም በዛሬው ዕለት በሁለቱም አቅጣጫ ወደ ቋሪት ለመግባት በሞከረው የአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰንበታል ሲሉ የፋኑ ኃይሎች አስታውቀዋል። ተመሳሳይ በምስራቅ ጎጃም ዞን ደብረ ወርቅና ግንደወይን ከተሞች የተንቀሳቀሰው የአገዛዝ ጦር ወደ ገንቦሬና ፈለገብራን ኃይሉን ሲያስጠጋም ኮርች የተባለ ቦታ ተራራማ አካባቢ በፋኑ ኃይሎች ጥቃት እንደተፈጸመበት ታውቋል። የካቲት 28 2017 ዓ ም በተፈጸመው በዚህ ጥቃት በርካታ የአገዛዝ ወታደሮች መጎዳታቸውን የአካባቢ መረጃ ምንጭ ተናግረዋል። በተመሳሳይ በጎንደር በትላንትና ዕለት የካቲት 28 2017 ዓ ም ሙሉ ቀን የቆየ ከባድ ውጊያ በደንቢያ፣ ሮቢት፣ ጫይት ሚካኤል ደብር እስከ ጃርጀር ድረስ ባሉ አካባቢዎች ሲደረጉ ዋሉ ሲሉ የፋኖ ኃይሎች አስታውቀዋል። በውጊያው በርካታ የፋኖ አባላት በቅንጅት ተሳትፈዋል፣ ያሉ አንድ የፋኖ አመራር ውጊያው የአገዛዙ ጦር አመራሮችና መስመራዊ መኮንኖችን ያጣበት ነበር ብለዋል። በተመሳይ በሰሜን ሸዋ ዞን ጆር ከተማና አካባቢ የፋኖ ኃይሎች ከአገዛዙ ጦር ጋር ውጊያ ማድረጋቸውን አስታውቀዋል። በተለይም ጫሶ፣ ወይራምባና ሰርጢሶስ በተባሉ አካባቢዎች የተካሄደው ውጊያ ከባድ ነበር የሚሉት የአካባቢው ነዋሪዎች በኩላቸውም በውጊያው የአገዛዙ ከባድ መሳሪያዎች በሳት ሲቃጠሉ ተመልክተናል ብለዋል። በተያዘ የፋኑ ኃይሎች ወደ ደነባ ከተማ በመግባት ጥቃት መሰንዘራቸውን ተከትሎ በከተማ የነበረው የአገዛዝ ጦር ካምፑን ለቆ ወደ መንዲዳ ኦሮሚያ ክልል አካባቢ ሸሽቷል ተብሏል። ሆኖም ከሰዓታት በኋላ አገዛዙ ከለሚና አረብ ገበያ አቅጣጫ ተጨማሪ በርካታ ኃይል ማንቀሳቀሱ ተከትሎ በአካባቢው ወታደራዊ ውጥረት እንዳለ ነው ሲሉ ነዋሪዎች ተናግረዋል። ለሳምንታት ያል ውጊያ ሲደረግበት በሰነበተው የኤፍራት አንላግድም ወረዳ የአገዛዝ ጦር ከአላላ ወደ ፈረደው ሀሲ ሲንቀሳቀስ ከርካሜ ወይም ደሞ አድሮ ጉባ በተባለ ስፍራ በትላንትናው እለት በፋኖ ኃይሎች ውጊያ ተከፍቶበት ከፍተኛ ሰብዓዊ ቁሳት ደርሶበታል ነው የተባለው። የአገዛዙ የብልጽግና ሹም እና የኤፍራታና ግድም ወረዳ ከጽንፈኛው አጸዳን በሚል ሰሞኑ ሲናገሩ የተደመጡ ቢሆንም ትላንት በወረዳው በርካታ የአገዛዙ ጦር አባላት በፋኖ ኃይሎች መገደላቸውን መሰማቱን ድንጋጤ ፈጥሯል ሲሉ የአካባቢው የመረጃ ምንጮች ለኢትዮ ኒውስ አስረድተዋል። በዚሁ ሸዋ ቀጠና አንኮበር ወረዳ ልዩ አምባ ከትላንት ጠዋት 12 ሰዓት ጀምሮ ይህ መረጃ እስከተጠናከረበት ጊዜ ድረስ በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ እየተደረገ እንደሚገኝ የፋኖ የመረጃ ምንጮች ተናግረዋል። በዚህ ውጊያ በርካታ የመከላከያ ፖሊስና ና ሚኒሽ አባላት መገደላቸውን የሚገልጹት የመረጃ ምንጫዎች የቆሰሉ ደግሞ አገዛዝ ወደ ልዩ አምባ ጤና ጣቢያና ደብረብርሃን ሆስፒታል እያስገባ ይገኛል ብለዋል። ይህ በእንዲህ እንዳለ አገዛዙ በሸዋሮቢት ከተማ ወጣቶችን በግፍ ማሰሩን ቀጥሏል ሲሉ ነዋሪዎች ገልጸዋል። በዚህም ትላንት አመሻሽ ላይ ብቻ በከተማዋ ዜሮ አንድ ቀበሌ ጤና ጣቢያ ሰፈር ከሀያ በላይ ወጣቶች በአገዛዙ የሚኒሻ አባላት ታፍሰው ተወስደዋል ተብሏል። በሸዋሮቢት ከተማ በርካታ ወጣቶች ዙጢ ተብሎ በሚጠራው የከተማ አካባቢ በሚገኝ የሚኒሻ ማሰልጠኛ ካምፕ ታስረው እንደሚገኙ ነዋሪዎች ለኢትዮ ኒውስ ተናግረዋል። በሌላ በኩል የሀገሪቱ ጦር መሪን የሚሉት ፊልድ ማርሻል ብርሃኑ ጁላም ሰራዊታችን የሰላም ሰራዊት ነው፣ የብሄርም ሆነ የማንም አርሎ የለበትም ሲሉ አሁንም ዲስኩራቸውን አሰምተዋል። ዛሬም በአንድ የወታደራዊ መኮንኖች ምረቃ ላይ የተገኙት ፊልድ ማርሻል ብርሃኑ ጁላ ሰራዊታችን ከዘር የጸዳ ከሃይማኖትና ከብሔር ወገንተኝነት እየሌለው ነው፣ ፍጹም ሰላማዊ ኃይል ነው ሲሉ የተናገሩ ሲሆን በመላ ሀገሪቱ የሚዋጋው ለሰላም ነው ወይ የሚል ጥያቄ ግን ያነሳላችሁ የለም። በመላ ሀገሪቱ በንጹሃን ዜጎች ላይ የሚርከፈከፈውን የምድርና የሰማይ ጥይትን ለሰላም ነው ብለው የሚገልጹት ፊልድ ማርሻሉም ተመራቂዎችን በሚቀጥሉት ውጊያዎች ውስጥ ለሰላም ስትሉ ትሰዋላችሁ ሲሉ ነግሯቸዋል። እንዲሁም ሌተና ጀነራል አሰፋ ቸኮል የሚመራው የአገዛዝ ጦር የሰሜን ምስራቅ እዝ ጽንፈኛውን አሳድዶ በመደምሰስ ቀጠሎ ሙሉ በሙሉ ወደ ቀደመ ሰላም መመለስ ይችለናል ሲሉ ደግሞ ተናግረዋል። ሰሜን ወሎ ቀጠናና አካባቢው በስፋት ስማርት የሚገኘው የሰሜን ምስራቅ አዛዥ ሌትራል ጄኔራል አስፋ ቸኮል የጽንፈኛው ኃይል እንቅስቃሴ ገትናል ሲሉም ነው የደሰኮሩት። አዛዡ ቀጠናው ሙሉ በሙሉ ወደ ሰላም መልሰነዋል ካሉ በኋላ ቀጥሎ ደግሞ ራሱን ፋኖ ብሎ የሚጠራው ዘራፊ ቡድን ላይ አሁን ላይ የሚደረገው ውጊያና ከፍተኛ ዝርፊያ በተዘዋዋሪ ለህዝቡ ያለውን ጥላቻ በግልጽ እያሳየ ያለበት ነው ማለትም ተናግረዋል። የአገዛዝ ጦር አዛዥ እኒበሉ እንጂ፣ ከኢትዮ ኒውስ ጋር ቆይታ ያደረጉት የአማራ ፋኖ በወሎ ቤት አማራ ከፍተኛ አመራር ኑት አበበ ፈንታው በኩላቸው ፋኖ በርካታ አካባቢዎች ተቆጣጥሮ ከመገኘቱ ባሻገር ከተሞችን በክበባቸው ውስጥ ናቸው ሲሉ መናገራቸው ይታወሳል። በትግራይ ክልል የተፈጠረው ፖለቲካዊ ውጥረት ተባብሶ ቀጥሏል። በክልሉ የተፈጠረው ፖለቲካዊ ውጥረት በሁሉም ተሳታፊዎች በኩል እየጠናከረ የመጣ ሲሆን የተለያዩ እንቅስቃሴዎችን በግልጽ እየታዩ ነው። ወታደራዊ ኃይሉ አንድ ቡድን ወደ ስልጣን ሊያመጣ የሚያደርገው እንቅስቃሴ እንዲቆም በአቶ ጌታቸው ረዳ በኩል በደብዳቤ የተጠየቀ ሲሆን የወታደራዊ ኃይሉ አመራር ደግሞ ውሳኔያችን ከመተግበር የሚያስቀረን ምንም የለም ብሏል። በሌላ በኩል አሲምባ የተሰኘው ፓርቲ ከጊዜያዊ ምክር ቤት ወጥቻለሁ ብሏል። እየጠነክረ የመጣው የትግራይ ክልል የፖለቲካ ትኩሳት ዛሬ አዳዲስ ነገሮች እያስተናገ አስተናግዷል። ከቅርብ ጊዜያት ወዲህ ፖለቲካዊ ውጥረቱ የበረታው የክልሉ ኃይል የሚመሩ ኃይሎች ግልጽ እንቅስቃሴ ማድረግ መጀመራቸውን ተከትሎ ነው። ይህ እንቅስቃሴ ጊዜ አስተራሩ ለማውረድ ና በሌላ ለመተካት ያለመ በመሆኑ የጊዜ አስራር ፕሬዚዳንት መቃወማቸውን ቀጥሏል። አቶ ጌታቸው ረዳ ዛሬ ለምክትላቸው ና ለሰራዊቱ አዛዥ ሌተናል ጄኔራል ታደሰ ወረደ ደብዳቤ የጻፉ ሲሆን ወታደራዊ ሰራዊቱ የሚያደርገው እንቅስቃሴ እንዲያስቆም የሚያሳስብ ሆኗል። ደብዳቤያቸው ለሌተናል ጄኔራል ታደሰ ወረደ የተጻፈው የደብዳቤም ህገወጥ ቡድን ወደ ስልጣን ለማምጣት የሚደ የተደረገ ወታደራዊ እንቅስቃሴ እንዲቆም ማድረግ አለበት የሚል ሲሆን በተለያዩ የክልሉ አካባቢዎች የተቀመጠውን የትግራይ ኃይል የነደብረ ጽዮን ቡድን ወደ ስልጣን ለማምጣት ግልጽ እንቅስቃሴ እያደረገ መሆኑን በተዘዋዋሪ የሚያስረዳ ሆኗል። አቶ ጌታቸው ለሌተናል ጀነራል ታደሰ ወረደ የሰራዊቱ ተግባር በትግራይ የማያባራ ግጭት ከመፍጠርና በተጨማሪም ለውጭ አደጋ ተጋላጭ የሚያደርግ መሆን የለበትም ያለ ሲሆን በሁሉም መንገድ ሰራዊቱ የሚያደርገው እንቅስቃሴ ህገወጥና ተቀባይነት የለው የቡድን ፍላጎት መሰረትን ያደረገ በመሆኑ በህግ ተጠያቂነት የሚያ እንዲያመጣ መሆኑን መታወቅ አለበት። ቀውስ ከመፈጠሩም በፊት የሚመሩት እንቅስቃሴ ማስቆም አለቦት ማለት ለሌተናል ጀነራል ታደሰ ያስረዳል። የአቶ ጌታቸው ረዳ ደብዳቤ ለትግራይ ህዝብ ህልውና መጠበቅ ሚና ሊኖረው የሚገባው የጸጥታ ኃይል ማህተም በመንጠቅና በመሰብሰብ ተጠምዷል ያለ ሲሆን ይህ ደግሞ ከፍተኛ የጸጥታና የስርዓት አልበኝነት ሁኔታ ያመጣል የሚል ሲሆን፣ በተለያዩ የክልል ዞኖች አሰራሮች ተመሳይ እንቅስቃሴ ለማድረግ እቅድ ተይዟል፤ ይህ እንዲቆም መደረግ አለበት ማለትም ያትታል። ይህ አደገኛ አካሄድ ባል ያሉት አቶ ጌታቸው ረዳ በደቡብ፣ በሰሜን፣ በምስራቅ ባሉ ሁሉም ግንባሮች ከመንግስት እውቅና ውጭ የሚደረግ የሰራዊት እንቅስቃሴ እንዳይኖር ሲሉ አሳስበዋል። ሌተናል ጄኔራል ታደሰ ወረደ በዚህ እንቅስቃሴ ላይ የርምጥ እርምጃ እንዲወስዱና አስቸኳይ የሚወሰድ እርምጃ መኖር አለበት ሲል አሳስቧል። ይህ በሚተላለፍበት ላይ ህጋዊና አስተራራዊ እርምጃ ይጠበቅባቸዋል ማለት የሚቋጨው ደብዳቤው በጄኔራል ታደሰ ወረደ በኩል ስራው እንዲፈጸም ቢያዝም ሌላኛው የሰራዊቱ አመራርና ለጊዜው ኃላፊነታቸው ምን እንደሆነ የማይታወቁት ሜጀር ጄኔራል ዮሀንስ ወልደ ጊዮርጊስ ወይም ጆን መዴድ ግን የሰራዊቱን ውሳኔ እንቅስቃሴ ማስቆም አይቻልም በማለት ተናግረዋል። የሰራዊቱ ውሳኔ ይፈጸማል፣ እንዳይፈጸም የሚያደርገው የለም። የማንፈጽመውስ ማንን ደስ ይበለው ብለን ነው፣ በማለት የተናገሩ ሲሆን ውሳኔያቸውን ለመተግበር እየተንቀሳቀስን ነው። ውሳኔያችን ሙሉ በሙሉ መተግበር እንደምንችል ተማመኑ። እኔ በግሌ ኮ በትግራዊነት የምኮራኔ በማንነቴ በእጅግ ኮራለው። ማንነት የመጠበቅና ለማንነት የመስራት ደግሞ ግዴታ ነው። የትግራይ ሕዝብ ጥቅም ደግሞ ሰራዊቱ የሚያስጠብቀው ነው፣ ሲሉ ትላንትና በነበረው መድረክ ላይ ተናግረዋል። ሜጀር ጄኔራል ዮሐንስ ሉአላዊ ስልጣን ለሕዝብ ነው፣ ሰራዊቱ ደግሞ የሕዝብ ልጅ ነው የህዝብ ፍላጎት የሚጠብቀው አሁን የህዝቡ ሉዓላዊነት ለማስጠበቅ ነው እየተንቀሳቀስ ነው ያለ ነው የሚያሉ ሲሆን ህዝቡ ብሔራዊ ጉባኤ አድርጎ ወስኗል የሚሉት ወታደራዊ አመራሩ የህዝቡን ውሳኔ ተቀብለን እኛም በበኩላችን ውሳኔ ወስነናል የህዝቡም ሆነ የኛ ውሳኔ ይፈጸማል ይላሉ ሌላኛው በትግራይ የፖለቲካ ውጥረት ውስጥ የቀጠለው ጉዳይ ከጦርነት በፊት የነበረው በፕሪቶሪያ ስምነት መሰረት የፈረሰው ምክር ቤትና በጊዜ አስተራሩ የተመሰረተው አዲስ ጊዜያዊ ምክር ቤት እንቅስቃሴ ነው አቶ ጌታቸው ረዳና ጓዶቻቸው የተቃዋሚ ፖለቲካ ፓርቲዎች ኃይሎችና የተለያዩ ኃይሎችን የወከለ ምክር ቤት አቋቁመው ሁለተኛ ጉባኤ ከሰሞኑ ያካሄዱ ሲሆን ዛሬ ደግሞ ህዋት የቀድሞ ምክር ቤት አፈ ጉባኤዎችን ጠርቶ ውይይት ከፍቷል። እነዚህ ከጦርነቱ በፊት በዞና በወረዳ ምክር ቤት እንዲሁም በክልል ምክር ቤት አፈ ጉባኤነት የተመረጡ ሰዎች ዛሬ የተሰባሰቡት በህወት ምክትል ሊቀመንበር አማኑኤል አሰፋ አማካኝነት ነው። ከሰሞኑ ለኒው ሂማኒታሪያን አስተያየታቸውን የሰጡት የህወት ሊቀመንበር ደብረጽዮን ገብረ ሚካኤል አቶ ጌታቸው ረዳ ወደ ፕሪቶሪያ ወደ ፕሪቶሪያ ሄደው ከድተውን መጥተዋል የክልሉ መንግስት የሚያፈርስ ሰራዊትን የሚበትን የትግራይ መሬት ሌላ አሳልፎ የሚሰጥ ፊርማ ፈርመው መጥተዋል በማለት የምንታገለው ይህንን ለመቀየር ነው ሲሉ በተዘዋሪ የፕሪቶሪያው ስምምነት እኛ ምንቀበለው አይደለም በማለት ተናግሯል። በሌላ በኩል የእናቶ ጌታቸው ረዳ አስተዳደር በትብብር ከመሰረተው ጊዜያዊ ምክር ቤት አሲምባ ዲሞክራሲያዊ ፓርቲ ወጥቻለሁ ብሏል። በቅርቡ ከተመሰረተው የትግራይ ጊዜያዊ ምክር ቤት አባልነት ራሱን ማግለሉን አሲምባ አስታውቋል። ፓርቲው ከምክር ቤቱ ራሱን ያገለው ጊዜያዊ ምክር ቤቱ የሃይማኖት እኩልነት የማያስተናግድ የኢሮብና የኩናማ ብሔሮችን በቂ ውክልና የለበትና አሳታፊ አሳታፊ ያልሆነ መሆኑን በመጥቀስ ነው። ፓርቲውንም ውሳኔ ያስታወቀው የመንግስት ሰራተኞች ማህበራትና የክሉ ሙስሊም ማህበረሰብ በምክር ቤቱ መቀመጫ ባገኙ ማግስት ነው። ሳልሳ ወያኔ በምክር ቤቱ ሳልሳይ ወያነ በምክር ቤቱ ላለመሳተፍ ወሱን የነበረ ሲሆን ውሳኔውን ግን በኋላ ላይ አጥፎ የምክር ቤቱ አባል እንደሆነ ከዚህ በፊት መዘገባችን ይታወሳል። ለውጥ እናመጣለን ብለን ኢትዮጵያን ወደ ነውጥ ከተትናት ሲሉ አቶ ገዱ አንዳርጋቸው ተናገሩም። አቶ ገዱ አንዳርጋቸው የአማራ ክልልን ጦርነት የቀሰቀሰው አማራን ለማዳከም ሆን ተብሎ በአገዛዙ ታቅዶ ነው ብለዋል። አቶ ገዱ አንዳርጋቸው በጠቅላይ ሚኒስትር አብይ አህመድ መንግስት ላይ የሚያሰሙት ክስ የቀጠለ ሲሆን የሰሜን ኢትዮጵያ ጦርነት ማስቀረት ባለመቻላችን ከፍተኛ ሐዘን የሚሰማ ሲሉም ተደምጠዋል። አቶ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ አህመድ ከሚመሩት ብልጽግና ፓርቲና ከመንግስት ጋር ከመለየታቸው በፊት የኢትዮጵያ ውጭ ጉዳይ ሚኒስትርና የብሔራዊ ደህንነት አማካሪ ታሪኩን ያገለገሉ ሲሆን በአማራ ክልልም ለረጅም ጊዜ ፕሬዝዳንት ሆኖ ሰርተዋል። አብይ አህመድ ለጠቅላይ ሚኒስትርነት ያበቃው የኢትዮጵያ የለውጥ እንቅስቃሴ በተጋጋለበት ወቅት ከኢትዮጵያ ሕዝቦች አብዮታዊ ዲሞክራሲ ግንባር ኢህአዲግ ውስጥ በተራማጅነት ይጠቀሱ የነበሩት አቶ ገዱ አንዳርጋቸው አሁን ላይ ካዋለዱት ብልጽግና ፓርቲ ተለያይተው ፓርቲው የሚመሩት ሰዎች ስተት ናቸውና ፓርቲውም ደግሞ ሀገር ሊያጠፋ ነው እያሉ ቀጥለዋል። ኢትዮጵያ ለገባችበት የፖለቲካ ምስቅልቅል በስልጣን ላይ የሚገኘው መንግስት አምረ የሚኮኑት ገዱ አንዳርጋቸው ከለውጡ በኋላ የውጭ ጉዳይ ሚኒስትርና ጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሆኖ የሰሩ ሲሆን ሰውየው እና ጠቅላይ ሚኒስትሩ በአጠቃላይ የሚሄዱበት አካሄድ የኢትዮጵያን ሕዝብ የሚጎዳ ነበር ብለዋል። አቶ ገዱ አንዳርጋቸው የኢትዮጵያ ሕዝብ ተወካዮች ምክር ቤት አባል የነበሩ ሲሆን በአደባባይ የአማራን አማራን ሕዝብና ብልጽግና ላይ መለሱ ግንኙነታቸው ተቋርጧል ማለት ያደርጉት ንግግርም የሚታወስ ነው። ገዱ ጠቅላይ ሚኒስትር አብይ አህመድ ከሚመሩት ብልጽግና ፓርቲና መንግስትነታቸው በዋናነት ያቃቃራቸው በአማራ ክልል በመካሄድ ላይ የሚገኘው ጦርነት ነው። ግጭቱ በአገዛዙት አቅዶ አማራን ለማዳከም የተቀሰቀሰ እንደሆነ ነው የተናገሩት። አቶ ገዱ አንዳርጋቸው ዶች ብሌ እንዳለው ከሆነ የአማራ ክልል ወደ ግጭት የገባው ከሰሜን ኢትዮጵያ ጦርነት በቅጡ ሳያገግም ነው። የትግራይ የአማራና የአፋር ክልሎች ለብርቱ ሰብአዊና ኢኮኖሚያዊና ማህበራዊ ቀውስ ያደረገው ደማፋሳሽ ጦርነት ማስቀረት የሚቻል እንደነበረም ተናግሯል። አቶ ገዱ አንዳርጋቸው ይላል። ጦርነቱ በደቡብ አፍሪካ በተፈጸመው ግጭት የማቆም ስምነት መገታቱን ያስታውስት። አቶ ገዱ የአማራጭ በፊትም ነበረ ማለት በብልጽግና ፓርቲና በዋት መካከል የተካረ ልዩነት በድርድር የሚፈታበት እድል ቀድሞም እንደነበረ ጠቁመዋል። ያ ጦርነት ረት ባለመቻላችን የበግሌ ከፍተኛ ሀዘን ነው የሚሰማኝ፣ የሚሉት አቶ ገዱ አንዳርጋቸው ጦርነቱ በዋናነት በማቆም ስምምነት ይገታ እንጂ ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት እንዳላቸውም ተናግረዋል። በተለይም የምዕራብ ትግራይ ወይም የወልቃ የተጣፈንጣ እስካሁን መፍትሄ አልተበጀለትም። አቶ ገዱ በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ ሊፈታ የሚችለው ሰላማዊ በሆነ ንግግር ብቻ ነው ብለዋል በማለት ዶች ብል ይዘግበዋል። በእንግሊዝና ጀርመን በኮሌራ የተያዙ ሰዎች መገኘት አነጋጋሪ ሆኗል። ለበሽታው መከሰት ደግሞ ከኢትዮጵያ ሄዱ ሰዎች ቀዳሚ ተጠርጣሪ መሆናቸው ጉዳዩን አሳሳቢ አድርጎታል። በቅርቡ ከኢትዮጵያ በጸበል ሂደው ነበር የተባሉ ሰዎች ምክንያት ሳይሆን አይቀርም ኮሌራ የተከስቶ ተብሏል። በዩናይትድ ኪንግደምና ጀርመን በኮሌራ በሽታ የተያዙ ሰዎች መገኘታቸው የተገለጸ ሲሆን የኮሌራ በሽታ የተገኘባቸው ሰዎች በቅርቡ ወደ ኢትዮጵያ ተጉዘው የተመለሱ ናቸው ተብሏል። በኮሌራ በሽታ የተያዙ ሰዎች ወደ ኢትዮጵያ ባቀኑበት ወቅት በአማራ ክልል ከሚገኘው በርመል ጊዮርጊስ ጸበል ጠጥ ተከፍተው መሆኑ ተጠቁሟል። የዩናይትድ ኪንግደም የጤና ባለስልጣናት ትላንት 28 ቀን 2017 ዓ ም አራት ሰዎች በኮሌራ መያያዛቸውን ማረጋገጣቸው የተገለጸ ሲሆን ከአራቱ ሰዎች ሶስቱ በቅርብ ወደ ኢትዮጵያ ተጉዘው እንደነበረ እና ሁለቱ ደግሞ ወደ አማራ ክልል ማቅናታቸውን ገልጸዋል ተብሏል። አራተኛው በበሽታው የተያዘው ደግሞ ወደ ኢትዮጵያ ያልተጓዘ ነገር ግን ከኢትዮጵያ የመጣውን ጸበል የጠጣ ሰው ነው ተብሏል። ከኢትዮጵያ ወደ ዩናይትድ ኪንግደም ተመልሰዋን የተባሉ ሰዎች ጸበሉን ከጠጡ በኋላ የበሽታው ምልክት እንደታየባቸውም ተገልጿል። በተመሳሳይ በጀርመን ሶስት በኮሌራ በሽታ የተያዙ ሰዎች ምራቸው ሪፖርት የተደረገ ሲሆን ሁለቱ በጥር ወር ወደ ኢትዮጵያ ተጉዘው ነበር ተብሏል። ወደ ጀርመን በተመለሱበት ወቅትም በጠርሙስ ጸበል ይዘው መመለሳቸውና ሶስተኛው ሰው ጸበሉን መጠጣቱን ገልጿል። ባሳለፍነው ጥር ወር መጨረሻ ዋና ከተማዋ ባህር ዳርን ጨምሮ በተለያዩ የአማራ ክልል አካባቢዎች የኮሌራ ወረርሽኝ መከሰቱን የአውሮፓ ሕብረት የአስቸኳይ ምላሽ ማስተባበሪያ ማዕከል ያወጣው መረጃ ዋቢ በማድረግ ተዘግቦ ነበር። የወረርሽኙ ዋነኛ መነሻ በቋራ ወረዳ የሚገኘው የበርሚል ጊዮርጊስ መሆኑን በመረጃ የተጠቆመ ሲሆን በክልሉ ከሚገኙ የተለያዩ አካባቢዎች በርካታ ሰዎች ወደ ጸበል ቦታ ስለሚመጡ የመስፋፋት እድሉ ከፍተኛ ነው ተብሎም ነበረም። በርካታ ኢትዮጵያውያን ስደተኞች የነበሩባቸው ጀልባዎች ተገልብጠው 180 ሰዎች ደብዛቸው ጠፍተዋል። ከጅቡቲ የተነሱ ስደተኞች ያሳፈሩ አራት ጀልባዎች ከየመን የባህር ዳርቻ አቅራቢያ ተገልብጦተገልብጦ የደረሱበት ያልታወቀ ኢትዮጵያን የሚገኙባቸው ከመቶ ሰማንያ በላይ ስደተኞች ሳይሞቱ እንዳልቀር የተባበሩት መንግስታት ድርጅት የስደተኞች ድርጅት አስታውቋል። አደጋው የደረሰባቸው ጀልባዎች ከአፍሪካ ቀንድ ሀገራት ተነስተው የተሻለ ህይወትን ፍለጋ ወደ መካከለኛው ምስራቅ እንዲሁም የባህረ ሰላጤው ሀገራት በህገወጥ መንገድና በአደገኛ መንገድ ለመሻገር የሚሞክሩ ስደተኞቻችን ያሳፈረ ነው ተብሏል። በጀልባዎቹ ላይ ተሳፍሮ የነበሩትና ደብዛቸው የጠፋው ስደተኞች የትኞቹ ሀገራት ዜጎች እንደሆኑ ድርጅቱ የገለጸው ነገር ባይኖርም አሽትር ፕሬስ ግን አብዛኛዎቹ ኢትዮጵያና ናቸው ብሏ ከየመን የባህር ዳርቻ ከመረሳቸው በፊት ከተገለበጡ ጀልባዎች መካከል አንዷ 31 ኢትዮጵያን ስደተኞችና ሶስት የመናያን ጀልባ ሰራተኞችን አሳፍራ ነበር ብሏል። ኤፒ በዘገባው በዚህ አደገኛ ባህር በኩል በተደጋጋሚ ለመሻገር የሚሞክሩና ና ቀደም ሲል በደረሱ አደጋዎች ሰልባ ከሆኑ መካከል በአብዛኛው ኢትዮጵያና ሶማሊያ መሆናቸው ታወቃል። የአይኦኤም ቃል አቀባይ ታሚም ኤላይ ለኤፒ እንደተናገሩት ከሆነ ሐሙስ ዕለት የመን ባህር ዳርቻ ከመረሳቸው በፊት ከተገለበጡ ጀልባዎች ከተረፉ ሁለት ሰዎች ውጭ 181 ስደተኞችና አምስት የመናውያን የጀልባው ሰራተኞች የደረሱበት አልታወቀም። የዜና ወኪሉ ጨምሮም በተመሳሳይ ጊዜ ሌሎች ሁለት ጀልባዎች ከጅቡቲ የባህር ዳርቻ አቅራቢያ ተገልብጠው ሁለት ሰዎች ሲሞቱ፣ ሌሎች ግን በነፍስ አድን ሰራተኞች በህይወት ተርፈዋል ብሏል። በጀልባዎቹ ላይ ተሳፍሮ ከነበሩት መካከል ቢያንስ 124 ወንዶች እንዲሁም 57 ሴቶች መሆናቸው ተነግሯል። አደጋው ከደረሰባቸው ጀልባዎች ሁለቱ የመናውያን ጀልባዎች ሰራተኞች በህይወት ሲተርፉ፣ ቀሪዎቹ ሰዎችና የጀልባው ሰራተኞች ሳይሞቱ አልቀረም ተብሏል። ነገር ግን እስካሁን በአደጋው ህይወት ሳያልፍ አይቀርም የከተባሉ ሰዎች መካከል አንድ ማስክሬን አልተገኘም። አዮ አደጋውን አስመልክቶ በወጣው መግለጫ ላይ እንዳለው ከሆነ የሰዎች አዘዋዋሪ የየመን ባለስልጣናት ወቅቱ ከባድ ነፋስና ከፍተኛ ማዕበል የሚከሰትበት በመሆኑ በጀልባ ባህሩ ማቋረጥ አደገኛ መሆኑን የሰጠው ማስጠንቀቂያ ችላ ብለው በመጓዛቸው አደጋው ርሷል ብሏል። ከጅቡቲ ተነስተው በአደገኛ የጀልባ ጉዞ የመን ወደሚገኘው የአዮ ማካከል መድረስ የቻሉ ስደተኞች እንዳመለከቱት የሰዎች አዘዋዋሪዎች የአየሩ ሁኔታ አደገኛ እንደሆነ እያወቁ የባህር ላይ ተቆጣጣሪዎችን ለማምለጥ ሲሉም በግድ የለሽነት ጀልባ ላይ ባህሩ እንዲያቋርጡ ያደርጋሉ ብለዋል። ግልጽ የአየር ሁኔታ ማስጠንቀቂያ ቢሰጥም አዘዋዋሪዎች በሰው ህይወት ላይ ቁማር እየተጫወቱ ነው። የሰው ህይወት ለመታደግ አስቸኳይ እርምጃ ካልተወሰደ ተጨማሪ የሰው ህይወት መጥፋቱ ይቀጥላል ሲል በየመን የአይ ኦ ኤም ኃላፊ አብዱሳታር ኢሶቮ ተናግረዋል። የተወዳችሁና የተከበራችሁ የትዮኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።